የበረታ የሆነ ሰው በልመናው ላይ የጠነከረ የሆነ ሰው ሰበቡን ያደረሰ የሆነ ሰው አላህ ሊሰጠው ፈልጓል ማለት ነው። ስለዚህ ልመና ላይ አላህ እንዲያገራልን፣ እንዲያበረታን አላህን መለመን ያስፈልጋል ማለት ነው እና ልመናውን የገራላችሁ የሆናችሁ ሰዎች ወላሂ ምንም አትጠራጠሩ፣ አላህ ሊሰጣችሁ ነው። አላህ ሊሰጣችሁ ነው፣ እያዘጋጀላችሁ ነው። ነገር ግን ያው ሰብር ይፈልጋል፣ ትንሽ ጊዜ ይፈልጋል። እና ይህንን ጊዜ ኢንሻ አላህ እምታልፉ አላህ ያደርጋችሁ። በልመናው ላይ ግን ቀጥሉ፣ በልመናው ላይ ቀጥሉ። ነገም ከነገ ወዲያም ሁሌም የዛሬ ዓመት ለምናችሁት ከነበረ ዛሬም ለምንስ። ከቦታ ቦታ እየቀያየራችሁ ለምንስ። እንደዚሁ ላይም እየተነሳችሁ ለምንስ። ተለማኝ የሆነ አምላክ ነው አላህ። ያለን ይሰጣል ደግሞ፣ አልሙጂብ የሚል ስም ኖሮት አላህ ሊከለክለን ፈጽሞ አይችልም ማለት ነው። አይከለክለንም፣ ይሄ የእሱ ባህሪም ደግሞ አይደለምም። ስለዚህ ኢንሻአላህ በልመናው ላይ እንበርታ። ጥሩ ለማኞች እንሁን። ጥሩ ሰጪ ስላለን ማለት ነው። ሰላም አለይኩም ወረህመቱላሂ ወበረካቱ።